ሰላም ሰላም፣ ጤና ይስጥልን ወደ ጋት ሚዲያ ቤተሰቦች፣ እንደ ያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናቸው ይህን ፕሮግራም ለምትከታተሉ እንደምን አላችሁ ማለት ትፈልጋለሁ። ይህ በጋት ሚዲያ የሚቀርበው የጋቱሎ አጫጭር የመረጃ ፕሮግራም ነው። ዕለተ ማክሰኞ ሚያዝያ 28 2017 በኢትዮጵያ ዘመን አቆጣጠር ሜይ 6 20, 25, በጎርጎሳውያን የዘመን አቆጣጠር መሰረት የዕለቱን አጫጭር መረጃ አቀርባለሁኝ። ዞት እንደምታደርጉት በጣም በብዙ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ደግፉ። የደገፋችሁ ላላችሁ ለደገፋችሁም እጅግ እጅግ በጣም አድርጌ አመሰግናለሁኝ። እንደምታውቁት በትናንትናው ዕለት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የሚመሩት ከፍተኛ የንግድ ወይ የቢዝነስ ልዑካን አዲስ አበባ ውስጥ ይገኛል። በዚህም ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ከኢትዮጵያ ኢንቨስትመንት ባንክ ጋራ፣ ከግል ከኢትዮጵያ የነጋዴዎች ፎረም እንዲሁም በግል እየተወያዩ ነው ያሉት ያሉትን የኢትዮጵያ ኢንቨስትመንት ሆልዲንግ የኢትዮጵያ ኢንዱስትሪያል ዲቨሎፕመንት ፓርኮችን፣ የኢንዱስትሪ ፓርኮች አስተዳደርን፣ የፋይናንስ ተቋማት ጋር ውይይት እያደረጉ ነው ያሉት ጌዲዮን ሳር የእስራኤል የውጭ ጉዳይ ሚኒስትር እየመሩ ያመጧቸው ልዑካን በግብርና በቴክኖሎጂ በሕክምና በማኑፋክቸሪንግ በቱሪዝምና በማይኒንግ ፕላስ በታዳሽ ኃይል ማመንጨት ላይ የተሰማሩ ግዙፍ የእስራኤል ኩባንያዎች ናቸው። ይህም ኢትዮጵያ የአፍሪካ ዋና በር ዋና መግቢያ ነች። በዚህ ወደ አፍሪካ ለመግባት ኢትዮጵያን መያዝ ኢትዮጵያን መጠቀም ወሳኝ ነው። በዚህ ሂደት እስራኤል በአፍሪካ ቀጠና ወይም በአፍሪካ አህጉር ውስጥ ከፍተኛ የሆነ ተደማጭነት ተጽዕኖ ፈጣሪ መሆን ትፈልጋለች። በኢኮኖሚው፣ በፖለቲካ ተሰሚነት፣ በሚሊተሪ በባይላተራል በሀገራት መካከል በሚደረግ ወታደራዊ ስምምነት፣ እንዲሁም የአፍሪካንም የሰላም ማስከበር ተልኮ በትጥቅ ስንቅ፣ በፋይናንስ በስልጠና የመደገፍ ፍላጎት አላቸው። በትናንትናው ዕለት ጌዲዮን ሳር የኢትዮጵያን ብሔራዊ ቤተመንግስት ወይም ኢዮቤልዩ ቤተመንግስት ታችኛው ቤተመንግስትን ተዘዋውረው ጎብኝተዋል። በዛው የፍሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አግኝተዋቸው የኢትዮጵያና የእስራኤል ግንኙነት ታሪካዊ መሆኑን ከጥንት ከኦሪት ጀምሮ እስከ ዛሬ ባለው በታሪክ ላይ የተመሰረተ ግንኙነት እንዳለ አስምረው ያንን ግንኙነት የበለጠ በፖለቲካ፣ በንግድ፣ በቴክኖሎጂ በማህበራዊ ግንኙነት በዲፕሎማሲ ለማሳደግ የኢትዮጵያ ፍላጎት እንዳላት ገልጸውላቸዋል። በተመሳሳይ ውጭ ጉዳይ ሚኒስትር ጌዲዮን ሳርም ኢትዮጵያ እስራኤል ለምታደርገው የጸረ ሽብር ትግል የደህንነት በሴኪሪቲ በኢንተሊጀንስ በመረጃ ልውውጥ አብረው በጋራ መስራት ፍላጎታቸው እንደሆነ እየመሩ ያመጡት የቢዝነስ ልዑክም በእሳቸው ዘመን የመጀመሪያው ወደ አፍሪካ የተደረገ እንደሆነ ገልጸዋል ማለት ነው ይሄ በቀይ ባህር ፖለቲካ ጉዳይ ያው እስራኤል ካለ፣ አሜሪካ አለ፣ ከጀርባ እስራኤል ካለ፣ የአብርሃም አኮርድ የጋራ ስምምነት አካል የሆነችው ዩናይትድ አረብ ኤሚሬትስ አለች። ዩናይትድ አረብ ኤሚሬትስ ካለች ደግሞ ሶማሌላንድ አለች። እነዚህን ይዘን ሞሮለስ ተርኪም የዚህ ቡድን አካል ነች ብለን መውሰድ እንችላለን። ቱርክ ወይም ቱርክ መሀል ላይ ነው ብለን ብንወስድ፣ በተቃራኒው ደግሞ ግብፅ አለ። ከግብፅ ጀርባ ያው አብረውም ቢሆን የተለያዩ ኢንተረስት ቢኖራቸውም ኳታር አለ። ጅቡቲ በግልጽ ይሄ ነው ብሎ የጅቡቲን አስተላለፍ መበየን አስቸጋሪ ነው በአሁኑ ሰዓት። ነገር ግን ከስጋት አንጻር ከረዥም ስጋት አንጻር የግብፅን ፍላጎት ኢንተርቴን የማድረግ ነገር ይታያል። ጅቡቲን የእኛ የኢትዮጵያ የውጭ ጉዳይ መስሪያ ቤት በደንብ አርጎ ቢይዘው የጅቡቲን ጉዳይ መፍታት ይቻላል፣ ብዬ ነው ማምነው። አዎ፣ ኢትዮጵያ ሎስት ማሪታይም ክሌም አላት። ኢትዮጵያና ጅቡቲ ግን የሴኪሪቲ አግሪመንት አላቸው። ታሪካዊ ወዳጅ ከምት እምትባል ኢትዮጵያ የምትመካባት ምናልባት የኢትዮጵያ ኢኮኖሚ ማደግ ለጅቡቲ ማስተዋጽኦ እንዳለው ማስገንዘብ ጅቡቲ 130 የኢትዮጵያ ህዝብ 30 ሚሊዮን ነው። ኢኮኖሚያችን እያደገ ነው። የወደብ ቢኖረን የአሰብ ወደብ ወደ ኢትዮጵያ ቢመለስ እንኳ እስቲ የጅቡቲ ወደብ አሁን ያለው አገልግሎት ሊቋረጥ አይችልም። እየጨመረ ነው የሚሄደው። የኢትዮጵያ ኢኮኖሚ እያደገ እያደገ ነው የሚሄደው እና ይሄንን ማስገንዘብ አስፈላጊ ነው። በዚህ ሂደት እንግዲህ የቆየ ነው። ኦፍኮርስ ኮርስ ጉዳዩ የቆየ ነው። የሬድ ሲ ጌትወይ ተርሚናል ኢንተርናሽናል ግሩፕ የሚባል ይህ ኩባንያ አርኤስ ጂቲአይ የመቀመጫውን ጅዳ የሳውዲት አረቢያ የወደብ ከተማ ላይ ያደረገ ነው። እሱ ተቋም እንግዲህ የታጁራ ወደብን የማስተዳደር ወደቡን የማልማት የማስፋፋት ማለት ነው በተጨማሪ ቴክኖሎጂ በተጨማሪ ዕቃ መጫኛና ማውረጃ ክሬኖች፣ ያው ውስብስብ የሆነ ቴክኖሎጂ የወደብ ቴክኖሎጂ እያደገ ስላለ ተጨማሪ መጋዘኖችን የማስፋፋትም ሂደቱን ኦፕሬሽኑን ወደቡን የማስተዳደር ማኔጅመንቱን ጨምሮ ስምምነት አድርገው ይሄ አርኤስ ጂቲአይ መውሰዱ ነው። እንግዲህ በተለያዩ ቪዲዮ ሲዘገብ የነበረ ኦፍኮርስ ይሄ ታጁራ ሲገነባ በዋናነት ወደ ስራ የገባው 2017 ነው እና አላማው የኢትዮጵያን ፖተሽ አፋር ክልል ያለውን ይህን ፖታሽ ወደ ውጭ ወደ ውጭ በዋናነት መዳረሻውን ቻይና ወደ ቻይና ለመላክ በሚል የተገነባ ነው። ነገር ግን ከኢትዮጵያ ድንበር እስከ ታጁራ ድረስ የነበረው ጠጠር መንገድ ነው። ጠጠር መንገድ የጅቡቲ መንግስት እንዲገነባ ሲጠየቅ በተደጋጋሚ የኢትዮጵያ መንግስት ወደ አስፋልት ኮንክሪት አሳድጉት እኛ ድንበር ድረስ ሰርተናል ሲባል ያው አማራጭ የላቸውም በሚል እናንተ ገንቡት ኢትዮጵያ ትገንባው የሚል ነበር ጥያቄ ሲያቀርበ ነበሩ። በቻይና ብድር ነው የተሰራው የታጁራ ፖርት። አላማው እንዳልኳችሁ ከደናክል ዲፕሬሽን ወይም ከደናክል ዝቅተኛ ቦታዎች ላይ ኢትዮጵያ ያላትን ከፍተኛ የሆነ የፖታሽ ምርት ወደ ቻይና ማድረሱ ነው። በ2017 ነው ፋንክሽናል የሆነው ከዛ ባለፈ የከሰል ድንጋይ፣ ብረት፣ የተጣራ የነዳጅ ፔትሮሊየም፣ ሊክፋይድ ፔትሮሊየም ጋዝ፣ ፈርትላይዘር የአፈር ማዳበሪያ እና የግብርና ምርቶችን አግሪካልቸራል ፕሮዳክትን ወደ ሀገር ውስጥ ለማስገባት ለመላክም በሚል የተደራጀ ነው። እና እንዳልኳቸው መንገዱን መስራት አልፈልሁም። ከዛ በባለፈው ዓመት ጃንዋሪ 1 2024 ላይ የኢትዮጵያ መንግስት ከሶማሌ ላንድ ጋር እንደተዋዋለ በሳምንቱ እነሱ አስፋልት ኮንክሪት ነው የሰሩት የጀመሩት ማለት ነው። መንገዱን ይሰራ እና ከዛ በኋላ የምታስታውሱት ነው። ኢትዮጵያ የታጁራ ወደብን ወስዳት አስተዳደር በበላይነቱ ሰዶ እኮ አይደለም ማለት ማኔጅመንቱን ራሷም ትውሰዱ አላሉ። በጋራ ጆይንትሊ ጅቡቲና ኢትዮጵያ የሚያቋቁሙት ወይ በጋራ ልናቋቁም እንችላለን። ይህንን ፖርቱን ኢንቨስት የሚያደርግ ኦፕሬት የሚያደርግ እና የሚያስተዳድር አካል እናቋቁም የሚል ነበር። እንግዲህ የኢትዮጵያ ሰዎችም ጥያቄውን የቀረበውን ታጁራም በተመለከተ የቀረበውን ጥያቄ አድንቀው ያው ቃል በቃል እንግዲህ ሪሌብል የሆነ መረጃ ብላችሁ ትወስዱ ትችላላችሁ። ኢትዮጵያ ከወደብ ባለፈ የወደቡን ደህንነት ለማስጠበቅ ወታደራዊ ሰፈር ትፈልጋለች። የባህር ኃይል የምታሳርፍበት ያንን በሊዝ እንደሌላው ሀገር ለፈረንሳይ እንዳደረጋችሁት፣ ለአሜሪካ እንዳደረጋችሁ፣ ለስፔን፣ ለጀርመን፣ ለሳውዲ አረቢያ፣ ለቻይና፣ ለጣሊያን እንዳደረጋችሁት ለኛም ስጡን የሚባል ጥያቄ ሲቀርብላቸው ፍላጎታቸውን አላሳዩም። እኛ የተሻለ ሁሉ እንክፈል ተብሎ ስንት ነው በአመት የሚከፍሉ አሜሪካ ስንት ይከፍላቸዋል? ፈረንሳይ ስንት ይከፍላል? ጣሊያን፣ ጃፓን እና እኛው እንክፈል ዘንድ እሱን ኔቪ ቤዝ ካለን ያንን ኔቪ ቤዝ ኖሮን ወደቡን ደግሞ ይሄን እያስተዳደር ለራሳችን ጥያቄ እንሄዳለን ሲባል ለዛ ፍላጎት አላሳዩም። ወደቡንም በማስተዳድሩ ሰዱት ብለው በአደባባይ ያጮሁት በዋናነት አላማ ኢትዮጵያ ወደብ ሰጠናታል፣ ሌላ ምን ትፈልጋለች የሚለው ግን ወደብ አልሰጡህም፣ ተካፍላለ እንዲያውም ከመክፈል ባለፈ የአድሚኒስትሬቲቭ ኮስት ጨመሩ ማለት ነው ስታስተዳድረው። በዛ ምክንያት የታጁራ ወደብን ፍላጎት በማጣቱ ኢትዮጵያ እየተጠቀመች ያለችው የጅቡቲን ወደብ ነው። በነገራችን ላይ የጅቡቲ ወደቦች ያለ ኢትዮጵያ አንዳች የሚጠቀምባቸው ሀገር የለም። ለምን? በቀጠናው ያሉት ሀገራት በሙሉ ወደብ አላቸው። ሶማሊያ ወደብ አለው። ኬንያ ወደብ አለው። ኤርትራ ወደብ አለው። ሱዳን ወደብ አለው። ግብፅ ወደብ አለው። ወደብ የሌለው ለወደብ አርባ ኪሎ ሜትር የሆነ ኤሪያ ደግሞ ሰላሳ ሰባት ኪሎ ሜትር ርቀቱ ነው። የማአበሉን እያሸጠትከው ያያየው ወደ ቤለላ ኢትዮጵያ ነች ያለ ምን ሆነ? እምም ነው በአንድ ወቅት ሁለት ባንዳ እዛ ኤርትራም ሄደ እዚህም ሄደ። በቃ እንግዲህ ሌላ ምን ልትሉ ይችላል አላችሁ። አንፌርነስ አለ። የምስራቅ አፍሪካ የአፍሪካ ቀን የግጭት ቀጠና የሆነው አንዱ አንፌርነስ ስላለ ነው። ህዝቦቹ በጋ የጋራ ህዝቦች ናቸው አንድ ህዝቦች ናቸው። ነገር ግን የቅኝ ግዛት ድንበር ተሰብሯል። የሶማሌ ወገኖቻችን የሆነ ወቅት ላይ ከብቶቻቸውን እየነዱ ሶማሌላንድ ሂደው ግጦሽ ማጋጥ አለብን፣ ከብቶቻቸውን ማሰማራት አለባቸው። አርብቶ አደር ነው ዘይቤያቸው፣ አሰፋፈራቸውም ያን ይመስላል። በተመሳሳይ የሶማሌላንድ ወገኖቻችን የሆነ ወቅት ላይ ወደ ኢትዮጵያ መጥተው አንድ ቤተሰብ ናቸው። ሰፈር ቀይ ግዛት መጥቶ እስኪ የከፋፈላቸው ደግሞ አንድ የነበሩ ናቸው። ከብቶቻቸውን ማሰማራት አለባቸው የኑሮ ዘይቤያቸው ያንን የመሰለ ነው። አፋሩን ውሰዱት፣ ሌላውን ውሰዱ፣ ጅቡቲ ውሰዱ፣ አሁን ኢትዮጵያውያን ይውጡልን፣ ምናምን ምናምን በሚለው የጀመሩት አለ። ኢትዮጵያውያን ይጎዳሉ ምንም ጥርጥር የለውም። ስታብሊሽድ አርገው በጉልበት ስራም፣ በአነስተኛ በችርቻሮም ጋራጅ ጎሚስታ፣ የሸቀጥ ሱቅ፣ የመጠጥ ቤት፣ ትንንሽ ኤሌክትሮኒክ ሾፖች ያላቸው ለቀው ተገፍተው ሲመጡ ይጎዳሉ። ቁጥራቸው እስከ ሁለት መቶ ሺህ አንዳንዶችም ፕላስ የሚያደርጉት አሉ። ግን ያ ህዝብ የጅቡቲን ኢኮኖሚ ሲደግፍ የኖረ ነው፣ አገልግሎት በመስጠት በማሳለጥ በአጭር ጊዜ ጫና ያው ኢትዮጵያ ከሳውዲ አረቢያ ጋር ስትጣላ እንደዚህ ውጡ ይላል። ሶማሊላንድ የሆነ ነገር ሲሆን ውጡ ይላል። ፑንትላንድም የለም በትሪት አልተደረግም። ሶማሊያ እንዲአይት ያጋጥማል። ለዚህ ጥርስን ነቅሶ ኢትዮጵያን ማላቅ ነው። አለያ ይሄ ሰልፍ አብኒጌሽን የሚባለው መለስ ዜናዊ ሲከተል የነበረውን ኢትዮጵያን ጥቅሟን፣ ክብሯን፣ ልዕልናዋን እያሳጡ ለሌሎች ሀገራት እያጎነበሱ አጎንብሶ ደግሞ ኢትዮጵያ የደማች ከዘላቂ ጥቅሟ ተነጥላ የሌሎች ሀገራት ተላላኪና ጉዳይ አስፈጻሚ ሆና እየኖረች ማንም ሲያሻ እየፈነጨ ያ፣ በቃ እንደ ምርጥ ዲፕሎማሲ ሊቆጥሩ የሚችሉ የአብዮታዊ ዲሞክራሲ መቃብር ጠባቂዎች አሉ። ያ ምን ድረስ ያስኬዳል እሱ ሌላ ጉዳይ ነው። ሰው ይሄ አር ኤስ ጂ ቲ በተደጋጋሚ ፍላጎቱ የነበረው የጅዳ አግሪመንት ማለት የሳውዲ አረቢያ የሪያድ አግሪመንት የሚባለውም ሴፕተምበር ላይ እየተፈረመው ማለት ነው። ያ ጠቅላይ ሚኒስትሩ ዶክተር አብይና ኢሳያስ አፈወርቅ የፈረሙበት አንዱ ወደብ ማልማትን ሁሉ የሚመለከት ነው የነበረው። በዛ ሳውዲ አረቢያ ያሰብ ወደብን አልምታ የመጠቀም ሁሉ ፍላጎት ነበር። ነገር ግን ኢትዮጵያ ያው እንግዲህ በተደጋጋሚ የኤርትራ ሰዎች ወደ ሳውዲ አረቢያ ይመላለሱ ነበር። በዛ ማሰብን ውሰዱት በነፃ በነፃ ወስዳችሁ አልመታችሁ እስከ ሰላሳ ዓመት ተጠቀሙት የሚል ጥያቄ ነበር ሲያቀርቡ የነበረው። በነፃ ማለት ምንም ክፍያ አትከፍሉም እናንተ አልመታችሁ ውሰዱና ተጠቀሙት። ምን ሊሰሩት ዘንድ ሻለሙት ኢንቨስት አረጉን በል። ከዛ ምን ሊሆን አሰብ ላይ ለምን የአሰብን ወደብ መጠቀም ያለበት ኢትዮጵያ ነው። ኢትዮጵያ ደግሞ ወደቡ የኔ ይገባኛል እያልክ ሌላ ሶስተኛው ሀገር መጥቶ እዛ ወደብ ላይ ኢንቨስት ሲያደርግ ዝም ብለህ ልታይ አትችልም። ሶ ይሄ አንድ መልካም ነገር ነው ሳውዲ አረቢያ አሰብ ወደብ ላይ ኢንቨስት አለማድረጉ። ይህ ቢሆን ታጁራ ወደብ ላይ ካለሙ በኋላ ኢትዮጵያ እንድትጠቀም ያው ከፍተኛ የሆነ ትርፋማ ለመሆን አቅደው ኢትዮጵያስ ሌላ ወደብ እንድትኖራ ትፈልጋሉ የሚለውን ሱ ማየት ነው። እንግዲህ ወደ 20% የሳውዲ አረቢያ መንግስት የፐብሊክ ፋይናንስ የሚባል ተቋማቸው 20% አለው ኢንቨስትመንት። የኮስኮ የሚባል ድርጅት ደግሞ በተመሳሳይ ወደ 20% አለው። 60%ቹ የግል ባለሀብት ኢንቨስት ያደረጉበት ነው። በዚህ ሂደት የታጁራ ወደብ ለአርኤስጂቲ መሰጠቱ እንዴው እና የሳውዲ አረቢያ መሆኑ ምናልባት ሳውዲ አረቢያ ከግብፅ ጋር የተጠናከረ ግንኙነት አለው። ከዚህ መረጃ ከመስጠት ወደ ኢትዮጵያ የሚገቡ የሚወጡ እቃዎችን መረጃ ከመስጠት ባለፈ በሳውዲ አረቢያ ቀርቶ ጅቡቲስ ምን ያህል እርግጠኛ ነን የሚወጣና የሚወጣና የሚገባውን እቃ ላለመስጠቱ የሚለው ማየት ያስፈልጋል። እንግዲህ ወደ 120 ኪሎ ሜትር የሚይዝ የሎጅስቲክስ ከተማ ጅቡቲ ላይ የመገንባት እቅድ እንዳለ ከዚህ በፊት ምንድነው ኬኤስኤ የሚባል እና አጠቃላይ የዘጠና አመት አካባቢ ነው አግሪመንታቸው። የ22 አመት አግሪመንት አግኝቷል።

ጆይን የማድረግ ሳውዲ አረቢያ በአፍሪካ ቀንድ አፍሪካ ውስጥ ተጽዕኖ ምርቶቿን አገልግሎቷን ወደ አፍሪካ ዲሲሚኔት ለማድረግ ይህን የሎጂስቲክስ ማዕከል ከተማ የማድረግ እቅድ አለ። ካሰብ መራቃቸው አንድ መልካም ነገር ነው። ለምሳሌ ኢትዮጵያ ባትጠቀም እንኳ ያንን አልመጠን ኢትዮጵያ በቅናሽ ለምሳሌ ጅቡቲ ላይ ካለው በቅናሽ ማድርገን ወደዚህ እንዲመጡ፣ ሁለተኛ ደግሞ የለም በተለያየ የሚሊተሪ ዞንም ምንም ማድረግ የሚቻልበት ያ ነገር እድሉ ዝግ መሆኑ በጣም መልካም ነገር ነው። ኢትዮጵያ የቀዳሚ ዲፕሎማሲ ማዕከሉ አድርጋ የቀይ ባህርን ጉዳይ ቀዳሚ ዲፕሎማሲ ማዕከሉ አድርጋ የኢኮኖሚን ጉዳይ፣ የተቋም ግንባታን ጉዳይ፣ የዲሞክራሲ ተቋማትን ጨምሮ በዚህ ጉዳይ ላይ እየሰራች ነው ያለችው። ከዚህ አንጻር በደንብ ማየት ያስፈልጋል። ሌላው እንግዲህ ኢራን ነው። ኢራን ከዚህ በፊት አንዳንዶች የሰጣችሁትን አስተያየት አይቻለሁ። እንዴ ኢራን እኮ ማዳበሪያ ራሷ መሸጥ ነው እንጂ የምትፈልገው አምርታ። ለምንድን ነው ኢትዮጵያ እስከ አንድ ቢሊዮን ዶላር የምታወጣ ከሆነ በዓመት ለማዳበሪያ ግዥ ሰው ከቻይና የምትገዛ ከሆነ ከራሻ፣ ከዩክሬን ከሆነ ይህ ማዳበሪያ የተወሰነ ዋጋ አስተያየት አድርጋ ኢራን ማዳበሪያ መሸጥ ትፈልጋለች እንጂ እንዴት ገቢዋን ትዘጋለች? የሚል አንድ ሁለት ሰዎች የሰጣችሁትን አስተያየት ከዚህ በፊት አይቻሉ። በነገራችን ላይ አሞኒያ ካገዛ ናቸው። ኦኬ አሞኒያ ከሌለ ደግሞ አግሪመንቱ ምንድን ነው? በውይይቱ የተጠቀሰው ገና እኮ አግሪመንት ራይታፕም አልተደረገም። አንደርስታንዲንግ ኦፍ ኢንተንሽን የሚባለው ነው፣ ፍቃድ ነው የገለጹ በጋራ ፋብሪካውን መገንባት እንችላለን፣ ጆይንትሊ የኢራን መንግስትም ድርሻ ኑሮት ዘንድ? ይሄን ያንን ለማምረት ኬሚካል ኮምቢኔሽኑን ለማምረት የሚያስፈልገው ፔትሮሊየም ከሌለ እኛ መሆኒያ እንሸጥላቸዋለን ነው የሚል። ዙሮ ዙሮ ጉዳዩ እያደገ ወይም እየተሻለ ሄደው። በዛሬው ዕለት ደግሞ የኢትዮጵያ ፌዴራል ፖሊስ እና የኢራን አቻው በሕገ ወጥ የሰዎች ዝውውር ላይ እና ድንበር ዘለል በሆኑ ወንጀለኞች ላይ ድንበር ዘለል በሆኑ ወንጀሎችና ወንጀለኞችን በጋራ የመረጃ ልውውጥ እንዲሁም የአቅም ግንባታ እና የልምድ ልውውጥ ለማድረግ ፊርማ ተፈራርመዋል። በዛሬው ዕለት በኢትዮጵያ በኩል የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ በኢራን በኩል ደግሞ የኢራን ፖሊስ ዋና አዛዥ የሆኑት ብርጋዴ ጀነራል አህመድ ረዛ ረዳን በጋራ ተፈራርመዋል። እያደገ ነው ማለት ነው። ይህ እንግዲህ በሌላ መልኩ በተመሳሳይ ኢራን በነገራችን ላይ የፔትሮኬሚካል በሚባለው በጣም እየዳበረ ያለ የተወሰነ እንግዲህ ኒክሌር ሲባል ኒክሌር ቦምብ ብቻም አይደለም ኒክሌየርን ለሕክምና የመጠቀም በዛም በኩል የዳበረ ቴክኖሎጂ አላቸው። የሚሳይል፣ የመካከለኛ ርቀትና የረዥም ርቀት የድሮን ቴክኖሎጂም አላቸው። አንዳንዶቹም ይነገሩ አሉ አንዳንዶቹም በማይነገሩትም በጋራ የመስራት ጉዳይ አለ። በዚህ በቀጠናው ኢራን ምን ተረስታለሁ፣ ሌሎች ያሉት እየተሰባሰቡ ነው። ሳውዲ አረቢያ ወደ ጅቡቲ ሲመጣ በዚህ ቀጠና ላይ ቀይ ባህር ቀጠናን አሳልፎ ለአንድ ሄጅሞን መስጠት አይፈልግም። ኢራኖች ደግሞ በተወሰነ ከኤርትራ ጋራ የተወሰነ ዳህላክ አካባቢ ሚሊታሪ ቤዝ የነበራቸው በኋላ ኦፍ ኮርስ አልተማመኑም፣ እስራኤል እንደመታችው ነው የሚነገረው። ኢራኖች ደግሞ መጀመሪያውንም እኮ ሚሊታሪ ቤዝ አልነበረንም የሚላለ ሰው እነዚህን በደንብ ማየት ያስፈልጋል። እንግዲህ በደንብ መታየት መቻል አለበት። ዝሮ ዝሮ ኢትዮጵያንና ግብፅን አደራድራለሁኝ የሚል ከኡጋንዳ ፍላጎት እያሳየ ነው። እንዲሁም በተመሳሳይ አንድ ሀገርም ፍላጎቱን ገልጿል። ኢትዮጵያንና ግብፅን አደራድራለሁ የሚል በናይል ጉዳይ ግብፆች የወተር ሴኩሪቲ ጉዳይ ነው የሚያነሱ ወተር ሴኪሪቲን ማንሳት ካለብን እኛ ውሃ የምናመነጨውን ተቀባዩ የሆነ ጊዜ ድርቅ ያጋጠመን እንደሆነ ውሃ እንድትለቁልን የሚል ይህ ጉዳይ አለ። እንግዲህ እንደ ህንድ እንደ ፓኪስታን በዛ አግሪመንት ውስጥ ዝርዝር ጉዳዮችን ያው አግሪመንቱ ራይታፕ ሲደረግ ነው። የኢትዮጵያ መንግስት ኦልሬዲ ዴድ ኤንድ ነው። ግድቡ ነው አልቋል። ከላይ ሌላ ግድብ ብንገነባ የታችኛው ግድብ አለብን። የታችኛው ግድብ ደግሞ ኃይል ሲያመነጭ ህዳሴ ግድብ ደግሞ ኃይል ሲያመነጭ ያው ሌላ ግድብ እንዳልኳቸው ያንን ግብጾች ፓኒክ እያደረጉ ነው። በውስጥ ጉዳያችን ጣልቃ የሚገቡት ህዋትን፣ ሻቢያን ይህን የማስተሳሰር ፍላጎት አለ። ግን ኢትዮጵያን በጦርነት ማንበርከክ የሚቻልበት ጉዳይ ዴድ ኢንድ ነው። ሌላው ምናልባት አዲሱ የተሰማው መረጃ ኢትዮጵያ የኒው ዲቨሎፕመንት ባንክ የብሪክስ መስራች አባል ሀገራት ብራዚል፣ ራሽያ፣ ኢንዲያ፣ ቻይና እና ሳውዝ አፍሪካ የመሰረቱት በኋላ ደግሞ ኢትዮጵያ ብሪክስም አባል ሀገር የሆነችበትን በዚህ የኒው ዲቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ጥያቄው ተቀባይነት አግኝቷል። ጥያቄው ተቀባይነት አግኝቷል ማለት ቀጥታ አባላት ሆነ፣ ፕሮሰስ ማድረግ አለ፣ መስፈርቶች አሉ፣ በሂደት ማሟላት የሚጠበቅባት ይህንን የድርድር ሂደት እንድትጀምር ያው ፍቃድ ተሰጥቷታል ማለት ነው። በዚህ ሂደት ምናልባት ኒው ዲቨሎፕመንት ባንክ በጣም በአጭር ጊዜ እንኳ በቀጥታ በቅርብ ጊዜ የሚፍን ወርልድ ባንክን ይተካል ባይባልም፣ አንድ አልተርኔቲቭ አማራጭ ፋይናንስ ምንጭ ሆኖ ያገለግላል። በግብርና በታዳሽ ኃይል ምንጭ በከተሞች ግንባታ በተለይ ዚ ተፋሰስ ግብርና አግሪካልቸር ላይ በታዳሽ ኃይል ልማት ግድቦችን ፈንድ የሚያደርግ ነው። ለምሳሌ በ2024 ለ120 ገደማ ለቀረቡ ፕሮጀክቶች 39 ቢሊዮን ዶላር ያጸደቀ ነው። ያው ዋና መቀመጫው ሻንጋይ ቻይና የሆነ ነው። ቻይና ከከፍተኛ የሆነ ሸርሆልደር አለው። ያው ቻይና ሸርሆልደር ይኖረው እንጂ ብራዚልም፣ ራሽያም፣ እንዲያም ቻይናም ሳውዝ አፍሪካ አባል ናቸው። ዋና መስሪያ ቤቱን ሻንጋይ ቻይና አድርጎ ቅርንጫፎች በነዚህ በአራቱ ሀገራት አለው። ይሄ መልካም ጉዳይ ነው። ሰው ኢትዮጵያ ከብሪክስ ጋርም ወርልድ ባንክ አይኤምኤፍን እንጠቀማለን። ከወርልድ ባንክ የሚገኝም ድጋፍ ጋለሱ እንጠቀማለን። በተመሳሳይ የብሪክስ አባል ሀገር ነን። በዛም የዚህ የባንኩን መስፈርቶች አሟልተን ያው የባንኩ ሙሉ አባል መሆን አንድ ነገር ሆኖ የሚጠበቅብን መዋጮ፣ እሱን ካበረከትን በኋላ ሙሉ አባል ከሆን በኋላ ለታዳሽ ኃይል ማመንጫ፣ ለግብርና ማስፋፊያ፣ ለከተሞች ግንባታ፣ ለፍሳሽ አገልግሎት፣ የንጹህ መጠጥ ውሃ፣ ለነዚህ ለሰፋፊ የመስኖ ግድቦቻችን የሚሆን ደግሞ ፋይናንስ ለማፈላለግ እንደ አማራጭ ሆኖ የሚያገለግለን ይሆናል ማለት ነው። ለጋቱሎ ያሉን አጫጭር መረጃዎች እነኚህ ናቸው። ምሽት በጋት ለታዩ ሌሎች ተጨማሪና ትንተና የግል ምልከታ የሚፈልጉ ጉዳዮችን ይዤ እመለሳለሁ። ተንኪ